እያለህ የምትራብበት ፊልድ ነው የሆነው። አትሌቲክስ አትሌቲክስ በጣም ሀብታም ነው። በጣም በጣም በጣም ሀብታም ነው። በአመት ውስጥ የምታገኘው አዳዲስ ደም ነው የሚመጣው። ያ ዝግ ነው፣ በቃ ዝግ ነው። እኔ እንደ አጋጣሚ የሆነው ሙሉ ለሙሉ ከነሱ ጋር ስሰራ አራተኛ አመት ይዣለሁ። ሙሉውን ዝግ ነው። በቃ ተተኪ አይመጣም፣ ተተኪ አይመጣም። ለምን ትልቁ ሰውዬ ስለሚመለ ስለዚህ እኔ በጣም ነው ደስ ያለኝ። በጣም በነ ደራርቱ ጊዜ ሞክረ ነው ታግለን ያቃተን ነበረ። አሁን ፍጻሜውን ስላገኘን በጣም በጣም በጣም ደስ ብሎኛል። እድሜ ቅሸባ በጣም የከፋ ነው። እዛ ውስጥ ያሉት ቲያትሩን የሚመሩት በጣም ብዙ ናቸው። አሰልጣኙ ይመራል፣ አትሌቱ አለ፣ ቡድን መሪው አለ፣ ክልሉ አለ፣ ክለቡ አለ። በጣም ብዙ ነው ኦርኬስትራው ስለዚህ ይህንን በፍጹም መምታት አልተቻለም። የሚያሳዝነው ምንድነው በጣም የተማረ ኃይል አለ እዛ ጋር በጣም የተጠናከረ ኃይል አለ። ለኢትዮጵያ አትሌቲክስ ታገላለሁ የሚል ኃይል አለ። እዚህ ጋር መጥቶ ግን ገደል ውስጥ ይገባል። ይሄ ነው ትልቁ። ይህንን ለመቀነስ በጣም ብዙ ሙከራዎች ተሄደዋል። በጣም ኤግዞስቲቭ የሆኑ በቃ የሚያደክሙ ስራዎች ተሰርተዋል። ብዙ ሐኪሞች ኢንቮልቭ ሆነዋል እዚህ ውስጥ ብዙ ተሳትፈናል። እኛ ሞክረናል። ምንም ምርጫ አጣ። ስለዚህ ምንድን ነው የተደረገው? አሁን የድሬዳዋ ውድድር ተጠራ። የድሬዳዋ ውድድር ሲጠራ እኛ ቀድመን አሳውቀናል። ማንኛውም ክለብም ሆነ ሁኤቨር የሚመጣ በክልሉ በሚገኘው ኦርጋናይዝድ በሆኑ የህክምና ተቋማት እድሜውን አስገምግሞ ይምጣ። ሙሉ መረጃውን ምንድን ነው የሚያስመረምረው? እንዴት ነው የሚያስመረምረው? የሚል ሁሉ ከነ ፎርማቱ ልከን ነው እንግዲህ። ይሄ ፕሮሰስ ነው ያለቀው ያው ድሬዳዋ ያንተ ቡድን መጥቶ ነበረ። የአንተ እኩዮች ነው የሮጡት እና ቡድን መጥቶ ነበረ። በእኔ አገላለጽ ሁለተኛውን የኢትዮጵያ ሻምፒዮና ድሬዳዋ ላይ ያከናወንን፣ በቃ ይሄን ነው ያለው። ምናልባት እንዳይደነግጥ እንጂ ህዝቡ ሀያ ሁለት መገኘቱ ሁሉ አንዳንዴ ያናዶኝ ነበር። ዜሮ ነው እንዲመጣ የፈለግኩት የነበረው ምክንያቱም በቃ የሚያሳዝን ነገር ነው ያየነው። 1200 ሰው ነው ያየሁት እኔና ዶክተር አንተነህ የምንባልነን ያየነው። ምንም ነገር መናገር ስለማይቻል ነው ውድድሩ እንዲካሄድ ያደረግነው። ከዛ ምን መግለጫ ተሰጠ። ፕሬዝዳንታችንም ስራ አስፈጻሚውን ጋር ፈጣን ውይይት አደረግንና ናይጄሪያን እንካፈላለን። ናይጄሪያን የምንካፈለው ግን በቀጥታ ትክክለኛውን የእድሜ ምዘና ተደርጎ ነው እሱም በሀገራችን የገባው የማግኔቲክ ሬዞናንስ ኢሜጂንግ የሚሉት ኤምአርአይ ሁሉ ብዙ ሰው በኤምአርአይ ነው የሚያውቀው። ማግኔቲክ ሬዞናንስ ኢሜጂንግ ይባላል። የእሱ ስራ ተሰርቶ ትክክለኛውን አትሌት አንድ የሚሆን ሁለት ይዘን ናይጄሪያ መግባት አለብን ስንል በእውነቱ ነው ምለው፣ የስራ አስፈጻሚው ሙሉ በሙሉ ፖዚቲቭ ሆነ። ይሄ በጣም ትልቅ ውሳኔ ነው። ስለዚህ የሚመለከተው ክፍል ውድድና ተሳትፎና ቴክኒክ ስራ አስፈጻሚውም 76 ልጆች መረጠ። እኛ ከዛ ፈጥነን ምን አደረግን? ፌዴራል ፖሊስ ሆስፒታልን አነጋገርን። እንዳጋጣሚ የሆኑ የህክምና ባልደረቦች ስላሉ የእኛ ጓደኞች ስናነጋግር የፌዴራል ፖሊስ በጣም የሚያስደስተው በአሁኑ ጊዜ የሚያስደስተው ፎረንሲክ ሜዲሲን ይሰራል። ወንጀል ምርመራ ላይ የሚሰሩ ሐኪሞች የሰለጠኑ አሉት። ኤምአርአይ መሽኑ ዘመናዊ ዋለው ስርዓቱ ኦልሬዲ የተፈጠረ ነው። እኛንን ለካ ደንቁረን እስከዛሬ ሌላ ቦታ ስንዳክር የነበረው። እንደዚህ ስንል ኦቶማቲክ ነው ምላሽ የሰጡት። ህጎች አሏቸው፣ በህግ አግባብ የሚጠየቅ ድርጅት ነው። የሀገሪቷ ዋናው ወሳኝ አካል እዛ ጋ አለ፣ ሱፐር ኤክስፐርቶች አሉ። ስለዚህ ተነጋግረናል፣ ደብዳቤያችንን አዘጋጀን፣ ጉዟችን ነው እንደዛ ወሰድን። ሰባ ስድስቱ ገቡ ሰባ ስድስቱ ገቡ። ቅድም እንደተናገርከው ሀያ ሁለት ወጡ። ሀያ ሁለቱ በመውጣታቸው ደስ ይለኛል። ኢትዮጵያ ወጣት በማግኘቷ ሀያ ሁለት ወጣቶች እዛ ጋር በማየቴ በአንድ ወገን ደስ ይለኛል፣ በአንድ ወገን ግን ገና ነኝ፣ አልረካሁም። ዜሮ ነበር አድሬ ተጨማሪ ስራዎች ተጨማሪ ስራዎች ያስፈልጋሉ። ምርመራዎቹ እዛ ኢንተርናሽናል ናቸው። አሁን አሁን የእኛ ሰው ብዙ ጊዜ አይረዳልህም፣ ምክንያቱም ራሱን ማዕከል አድርጎ ስለሆነ የሚሄደው አይረዳም እዛ ጋር ለኢትዮጵያ አትሌቲክስ ፌዴሬሽን እድሜ ምርመራ ተብሎ አይደለም የሚሰራው። እድሜ ምርመራን ለማድረግ ምን ያስፈልጋሉ ብለው አራት ስርዓቶች ይቀመጣሉ። ከእድሜ ምርመራ ውጭ ደግሞ ተጨማሪ ምርመራዎች የሚያደርግ መሽን ነው እዛ ያለው። ስለዚህ አያሌው እዛ ውስጥ ሲገባ ሙሉ አያሌው ነው የሚወጣው፣ ጾታው ሳይቀር እድሜው ሳይቀር ምኑ ሳይቀር እና በጣም የሚገርመው በትምህርቱ እኔ እንደ አጋጣሚ ተምሬዋለሁ፣ ግን እንደዚህ ኤግዞስቲቭሊ በኢትዮጵያ ደረጃ ይሰራል ብዬ በእውነቱ አላመንኩም። እና ሰነዱ ሲመጣ ሳየው ጥርሱን ለብቻው ያያል፣ ትከሻውን ለብቻው ያያል፣ ኤልቦን ለብቻው ይታያል፣ ሪስት ለብቻው ይታያል፣ ፔልቪስ ለብቻው ይታያል። የሚደንቅ ነው። የተሰራው ስራ እንዲያውም ሐኪሞቹ ዶክተር ተስፋይ ይባላሉ መሪው የህክምናውን መሪ የሚመሩት ካስፈለገ ራሱን እድሜውን ትክክለኛውን እኮ 25 ከሆነ 25ን ከፈለጋችሁ 25ም ይመጣል የሚለውን ሲሉን፣ በእውነት ሀገሬ እንደዚህ አይነት በቃ የሚገርም በቃ እንደዛ ስመኘው የነበረውን ጊዜ በዚህ ሌት ላይፍ ላይ በማየቴ በጣም ኮርቻለሁ። እና ስራው ኤግዛስቲቭሊ በትክክል የተሰራው ሃይሊ ኮንፊደንሻል ነው። በጥራት ነው የተሰራው። የሚደንቀው ደግሞ መስሪያ ቤቱ ለማንኛውም ጥያቄ ደስ የሚለው ያ ሆስፒታል ለማንኛውም ጥያቄ ዝግጁ ነው። በጣም የተደሰትነው ደግሞ ያ ነው። አሁን እኔና ወይዘሮ ቅድስት የምትባል ሐኪም አለን። በቃ ምንም ቁጭ ነው ያልነው፣ ሰላማዊ ሆነን ምክንያቱም ሪፖርቱን ተቀብለናል። ሪፖርቱ ታሽጎ ነው የመጣው። ስራ አስፈጻሚው ፊት ነው የተከፈተው። ተቆጥሮ ነው የተከፈተው። እኛ እንኳን ኦቶራይዝድ አልነበርንም። ቆጠርን ያለፈውን የወደቀውን ለየን። ማንኛቸውም አትሌቶች ጥያቄዎች ቢኖራቸው ሆስፒታሉ ለማስተናገድ ማንኛውንም ጉዳይ ለመፈጸም ዝግጁ ነው የሚል ደርሰናልና፣ እኔ በእኔ በባዮሎጂካል ሳይንስ ኢትዮጵያ ሳላስባት ነው አውሮፓ ላይ ነው የገባችው ነው። እና ኤኒ ፐርሰን ጥያቄ ያለው ለማስተናገድ ዝግጁ እንደሆነ ነው የምገልጸው።